ሰላም ሰላም ውድ የቃሊቲ ቲዩብ ቤተሰቦች፣ እንደምናችሁ። እንግዲህ ጠፋ ብለን ደግሞ ከች ብለናል። በዛሬ ላስተምራችሁ የፈለግኩት በሚኒባስ ወይም ደግሞ በአውቶሞቢል እንዴት ያለ ከዳገት ወይም ከቁልቁለት እንዴት እንደምንነሳ የባላንስ አሰራርን ነው። በደንብ በጥሞና እንድትከታተሉ እንጠይቃለሁ ማለት ነው። እንደምታዩት አሁን ፍርሲዮን ላይ በደንብ ረግጠን ማርሹን ካስገባን በኋላ እግራችንን በጥንቃቄ ነው የምንከፍተው። ልጁ አሁን እዚህ ጋር እየከፈተ እንዳለው ከፈት ከፈት አድርጎ ልክ እንደዚህ አይነት ቫይብሬሽን ድምፅ መምጣት ሲጀምር እግራችን ግራግራችን ሙሉ አንለቅም ማለት ነው። ግማሽ ከሆነ በኋላ የድምፁ የመንቀጥቀጥ ድምፅ ይመጣል። ያንን የመንቀጥቀጥ ድምፅ ልክ ሲመጣ ፍሬን ለቀን፣ እንደምታዩት አሁን ወደኋላ ይሄዳል ማለት ነው። ሶ ምንም አይነት መንሸራተት ሳያረክ ቀጥታ ወደኋላ ይሄዳል ማለት ነው። ያንን ነው ያየነው። ከዛ በኋላ አሁን ደግሞ ወደፊት እንሄድና በዛ በኩል ዙረን መተን ወደኋላም ይሁን ወደፊት ስንነሳ ተመሳሳይ ነው። እግራችንን አለቃቀቁ ማለት ነው። ለምሳሌ መጀመሪያ ላይ ያየነው ከቁልቁለት ላይ ወደኋላ ነው። ወደፊት ስትራፕ ሳያረግ ወደ ኋላ አነሳስ ነበር ያየ ነው። አሁን ደግሞ ዳገት ላይ ነው የቆም ነው። ከዳገት ላይ እንዴት ወደ ላይ እንደምንነሳ እግራችን አለቃቀቆ እንደዛው ተመሳሳይ ነው። እንደምታዩት ቀስ እያለ ይለቃል። ቫይብሬሽኗ ስትመጣ ቀስ አድርገን ደግሞ ከፍሬ ላይ እግራችንን እናነሳለን። ከዛ በኋላ እንደምታዩት በጥንቃቄ ፍሬንን እንለቃለን። ግራ ግራችን ግን አለቀቀም። ምክንያቱም አሁን ወደኋላ ሳይንሸራተት ቀጥታ ወደፊት መነሳት እንድንችል የሚረዳ ነው። በጣም ባላንስ መሰረታዊ ነገር ነው። ባላንስ ያልቻለ ሰው መኪና አስር ጊዜ ሞተር ይጠፋበታል፣ ይንሸራተትበታል፣ መነሳት አይችልም። ስለዚህ ባላንስ በጣም ለማንዋል መኪና በጣም መሰረታዊ ነገር ነው። ስለተከታተላችሁ እናመሰግናለን።